ሌላ ቦታ ላይ ውዷ ሚስት ትሆናለች፣ የወንድ የጎን ማረፊያ ማለት ናት። ሌላ ቦታ ላይ በጣም ለወንድሟ ተጨናቂ እህት ትሆናለች። ሌላ ቦታ ላይ ደግሞ በጣም የምትጣፍጠዋ ሴት ልጅ ለአባቷ ተጨናቂ ትሆናለች። ስለዚህ አርዕስቱ፣ አዎ ላንቺ ለውዷ እህቴ ይሆናል። ይሄ ውዴታ ይቀጥል ዘንድ ይሄ ፍቅር ይቀጥል ዘንድ እስከሚቀጥለው ዓለም እነዚህን የሚከተሉትን ትምህርቶች እንደ ትምህርትነት ባላሕዝነት ለእሱ ፊት ብለው ከሚሠሩት ሰዎች አላህ አድርገን አዘጋጅቼልሻለሁ። እህቴ ሆይ እነዚህን ትምህርቶች ስትሰሚ ከአቂዳ ከእምነት ጉዳይ ጀምሮ ሌሎች ጉዳዮችን በጠቅላላ እሚነካ ይሆናል ማለት ነው። በዚህ በትክክለኛው መንገድ ላይ መቆም ከቻለሽ አላሁ ስብሐነ ወ ተዓላ አንቺ እንደ ሚስትነት ያስቀምጠብሽ ብዙ ግዴታዎች ሳይሆን የባልሽን፣ የልጆችሽን መብት እንድታሟይ ነው። በመጀመሪያነት እህቴ ሆይ እምነትሽን ፈትሽ። ምን ማለት ነው? እምነት ፈትሽ ማለት ልጅ ብትፈልጊ ልጅ መውለድ ማለት ነው። ልጅ እምቢ ቢልሽ ልጅ እምቢ ማለት ባንቺ አልተጀመረም? ነቢያትም፣ ኢብራሂምን ይመስል ዘከርያን አለይሂ ሰላም ይመስል ልጆች አላገኙም ነበር። አራህማንን አዛኙን ለመኑት። እሱም ደግሞ የለማኞቹን ጥሪ ልመና መልስ በመስጠት የሚታወቀው መልስ ሰጣቸው። ልጅ ስትፈልጊ በመጋረጃ ጋር ደህ የተቀመጡ ሰዎች ጋር አትሂጂ። ልጅ ይሰጡኛል ብለሽ ቀብር ለቀብር ጀማአና ጁማእ ሰላት ማይሰግዱ ሰዎች ጋር የትም ቦታ አትሂጂ። የትም መሄድ አያስፈልግሽም። አላሁ ስብሐነ ወተዓላ ለይለን ወነሃረን እጅሽን እያነሳሽ ረቢ ሀብሊ ሚነ ሷሊሂን ጌታዬ ሆይ ከደጋግ የሆነ ልጅ ስጠኝ እያልሽ አላህን ለምኝ ብቸኛ የዚህ ምድር ተቆጣጣሪ የሰማያት ከሱ ውጭ ያለው ሁሉ ተቆጣጣሪ ፈጣሪው፣ ነሺው፣ ገዳዩ፣ ሕያው አድራጊው እሱ ብቻ ነው። እሱም ብቻ ለምኝ ባላህ ሕዝነት ይሰጥሻል። ሁለተኛ ልጅሽ ቢታመመብሽ ቀጥታ አላሁ ስብሐነ ወተዓላ ሐኪምን አስቀምጧል። ሐኪም ቤት ማለት ነው፣ ሰበብ ማድረስ ማለት ነው። ሸሪአችን አልከለከለም። ቀጥታ ወደዛ ሂጂ። እዛ ሄደሽ ምን አድርጊ እሚሉሽን ስሚ። ኩፍኝ ቢታመምብሽ፣ ለምሳሌ በአገራችን ተለምዶ ሴቶች የሚሰሩት ብዙ መጥፎ ነገር አለ። ሽርክያት ማለት ነው። አበባ ቆሎ ቆልተው ለጂኑ መሬት ላይ ይረጭለታል። ኩፍኝን የሚያድነው አላህ ነው። ጂን አያድነው። በብዛት ሴቶች ላይ እርስ በእርስ መቀናናት ይታያል። እራስሽን ከቅናት ጠብቂ። ሌሎች ሰዎች ላይ ሂስድ አድርገሽ ወይንም ቀንተሽ ጠንቋይ ቤት ሄደሽ ትብታብ አታሰሪ! እህቴ ሆይ አላህ የሁሉ ነገር ባለቤት ነው። ለእነዚያም ሰዎች የሰጣቸው ለአንቺም ቢሰጥሽ ከእኛ በፊት ለነበሩትም ቢሰጣቸው እስከ ቅያማ ድረስ ላሉትም ቢሰጣቸው አያልቅበትም። እሱም ብቻ ለምኙ። ሲቀጥል ልጆችሽ ስምንት ቢደርሱ በብዛት ዐሥር ቢደርሱ በብዛት ዐሥራ ሁለት ቢደርሱ በብዛት አገራችን ላይ ይሄ ወደ ጉራጌ ክልል የሚሠራ መጥፎ ተግባር ነው።

አላህ ሆይ ሪዝቄን፣ ልጆቼን፣ ገንዘቤን ባርክልኝ ብቻ ብለሽ ላላህ ዱዓ አድርጊ። ሰጠናችሁ ከሚሉሽ ሰዎች ተጠንቀቂ። አገራችን ላይ ተለምዶ ጫታቸውን አፋቸው ላይ ወጥረው ሰላት እንኳን በስነ ስርዓት አስተካክለው ማይሰግዱ በሰው ሕይወት ላይ የሚጫወቱ ብዙ ሰዎች አሉ። ሰው ቤት ይሄዱና ምን ይላሉ? ተጎንብሰህ ዱዓ ተቀበል ይላሉ። እኛ ያልነው ይሁን፣ ሰጠናችሁ አሁን የመሳሰለውን የሚሉ እንዲህ ብሎ የሚቀባጥሩ ሰዎች ዘንድ አትሂጂ። እህቴ ሆይ ላንቺ ማለት ነው፣ ብቸኛው ሰጪ አላህ ነው፣ ብቸኛው ከልካይ አላህ ነው። ላንቺን ብቻ ሳይሆን ለመላውም ፍጡር። እጣን ተራ መርካቶ መዕራብ ጀርባ ሄደሽ አትደናበሪ፣ አትደንግጭ። ያቁጭ ብሎ ጥምጣም ጠምጥሞ ዓይኑን ኩል በተቀባው ሰውዬ አትደናገጪ። ብኾር መግዛት አርለ የፈለግሽው ቡኹርሽን ብቻ ገዝተሽ አርፈሽ ወደ ቤትሽ ተመለሽ። እዛ ምዕራብ መርካቶ ጀርባ ተቀምጠው ያንዋርን አዛን የሐደር የሰፈር መስጂድን አዛን የተለያየውን አዛን እየሰሙ ወደ ሰላት ሳይመጡ ድቢያቸውን እየደበደቡ ጫት አፋቸው ላይ ይዘው መንገድ ላይ የሚጫወቱትን ሰዎች አትፍሬያቸው። አትደንግጭ። ምንም ሊያደርጉሽ አይችሉ። አትፍሬያቸው። አላሁ ስብሓን ተዓላ ፈላ ተኻፉሁም ወኻፉኒ ኢንኩንቱም ሙእሚኒን ይላል። አትፍሯቸው፣ እኔን ብቻ ፍሩኝ አማኞች ከሆናችሁ እነዚህ ይላል። እነዚህ ለአላህ ያልታመኑ ሰዎች አንቺን ደግሞ ጉዳት ሊያደርሱብሽ ባላህ ላይ ተመኪ እንጂ ምን ሊያረጉሽ ምንም አያደርጉሽም። አምጪ ገንዘብ የመሳሰለውን እያሉ ባላ ይዘው መርካቶ ላይ የሚዞሩ ሰላት ማይሰግዱ መጥፎ ሰዎች አሉ። የሸይጧኑ ልዮች አትፍሬያቸው። እምነትሽን አስተካኪ። ዶሮ ተራ ስትሄጂ ከምንም ነገር ጋር አታያይዥው። ገብስም አወሰራ፣ ቀይ የመሳሰለውን አትበይ ዝም ብለሽ ስጋ ያለውን ዶሮ ገዝተሽ ለልጆችሽም ለባልሽም የሚሆነውን ብቻ ይዘሽ ነኝ። እንጂ መሷረፊያ መቋደሻ ተይፉ ጨንገሬ ለሚባለው ጂን የመሳሰለው መሬት ላይ ደሙን እንርጨው እህሉንን በትነው የመሳሰለው ነገር ተይ። ንፍሮ ተቀቅሎ ወይንም አበባ ቆሎ ተቆልቶ ቡና ላይ ይቀመጡና እህቶች ምን ያደርጋሉ? መሬት ላይ እህሉን ይደፉታል። አላሁ ሱብሃነሁ ወተዓላ ምን ይላል? ኩሉ ወሽረቡ ወላ ቱስሪፉ ብሉ ጠጡ አታባክኑ ይላል። እቺ ስንዴ አንድ ገበሬ አንስቶ መሬት ላይ ይወረውራታል፣ ቆፍሮ ማለት ነው። አላሁ ሱብሓነሁ ወተዓላ ከሰማይ ላይ ዝናብ ያወርድባታል። ልብ በሉ፣ ይሄንን ቡቃያ ተንከባክቦ እህል ሆኖ ፍሬ ሆኖ እንዲፈራ ያወጣዋል። ይህን ሁሉ ተንከባክቦ አላህ ለሰው ልጆች ምግብነት እንዲሆን እንጂ ያደረገው ለጂን ግብር ወይንም ለጂን መስዋዕትነት ንፍሮና አበባ ቆሎ፣ ፈንዲሻ የመሳሰለውን መሬት ላይ መርጨት ሽርክ ነው። እህቴ ሆይ ተጠንቀቂ። ከዛ ውጭ ንፍሮ ቀቅሎ መብላት አልተከለከልሽም። ከቢድአ ተጠንቀቂ። ቢዳአ ማለት ቀላል አይደለም። ቢድአ ሁሉ ጥመት ነው፣ መንገድ ያስታል፣ ገደል ይከትሻል። ቡና ስጠጭ ለምሳሌ ከምንም ነገር ጋር ሳታያይዙ ቢስሚላህ ብቻ ምለሽ ጠጪ። አረሱል ሰለላሁ ዐለይሂ ወሰለም ትኩስ ነገር አትጠጡ ብለዋል ትንሽ በረዳ አድርጊው። ከዛ ቢስሚላህ ቢስሚላህ ብለሽ ጠጭው። ከዛ በተረፈ የጧቱን የመገርገቢያ ቡና ሳላፈላ ከወጣሁ ይሄ ያጋጥመኛል፣ ቅዳሜ ካልተቀመጥኩ፣ እሮብ ካልተቀመጥኩ፣ ማክሰኞ እኔ የኢስነይን ሰው ነኝ የሚባል ነገር የለም። ሀዳ ሽርክ። ቀናት በጠቅላላ ያላህ ናቸው። ላላህ ብቻ ነው ልናደርጋቸው የሚገቡት ማለት ነው። እህቴ ሆይ ግልጽ ሆነልሽ? ቡና ስትጠጪ ቢስሚላህ ብቻ ብለሽ ጠጪ። ልጅ ስትወልጂ ወይንም ልጅ ልትወልጂ አንድ ሳምንት ሲቀርሽ ስቲና ፋጢማ ወይንም ደግሞ ወዚህ ወደ ሰሜን ወደ ወሎ ሲኬድ ዱበርቲ ሴቶች እየተባለ እነዚህን ሴቶች አስሸብ አሰብስበሽ የጫት ብር ሰተሽ፣ ይሄ እኮ በጣም ከባድ አባባል ነው። ሶሃባዎች ከኛ በላይ አላህን ያውቁታል? አያውቁትም? የሶሃባ ሴቶች ወልደው ነበር ወላጆች ነበሩ። ግልጽ ነው። ሲወልዱ ከእንዲህ ዓይነት ሆራፋት ጋር በተገናኘ መንገድ ምንም የሠሩት ነገር የለም። ከዛ እነዛ ሴቶች ተሰብስበው ጫታቸውን ይቅማሉ፣ እጃቸውን እያጨበጨቡ ይጮሃሉ። እኛ ያልነው ይሁን፣ እኛ ያልነው ይሁን። እነሱ ያሉት ነው እንዴ? የሚሆነው የሚሆነው እኮ አላህ ያለው ነው። ግልጽ ነው። ስለዚህ እህቴ ሆይ ከእንዲህ ዓይነት ሰዎች እራቂ፣ ራስሽን አርቂ። ጫት አትቃሚ። ጫት እንዳትቀሚ፣ ቤት ስለዋልሽ መደበሪያ ነው የመሳሰለውን ብለሽ ጫት እንዳትቀሚ። ይሄ ትዳርሽን የሚጎዳ ነው፣ በብዙ ሰዎች ታይቷል። ሴትም ወንድም ከቃሙ ይጀዝባሉ፣ ከጀዘቡ ደግሞ ይነፍዛሉ። ስንት እየተጠበቀባቸው በሃይማኖትም ይሁን በማህበራዊ ጉዳይ ይህን ቅጠል እየበሉ ደንዝዘዋል ማለት ነው። ስለዚህ ጫት እንዳትቀሚ። የጫትቃሚ ግሩፕ ሴቶችን ራቂያቸው። አንዳንድ የሀብታም ሴቶች ምን ያደርጋሉ? የሀብታም ባላላቸው የሚባሉ ግሩፕ ግሩፕ አላቸው ይባልና በመኪና ዛሬ ተነስታ አንዱ ቤት ይኬድና ዛሬ ዛ ቤት ይቃማል፣ ነገ በግሩፕ ሌላኛው ሰው ቤት ይቃማል፣ ነገ በግሩፕ ሌላኛው ሰው ቤት ይቃማል። ትዳራቸውን በስነ ስርዓት አይመሩም፣ ልጆቻቸውን አያሳድጉም በስነ ስርዓት። ኢስላም ይሄን ነው ከእናንተ የሚጠብቀው? እህቴች ውህቶቼ ሆይ በዚህ መንገድ ነው ጀነት የሚገባው? ጭራሽ ደግሞ አንዳንድ ግሩፖች ወይንም አንዳንድ ጀምአዎች ጭራሽ ወንድ ደግሞ ይይዛሉ። ምን ሻሃችን ናቸው ይባልና ድግምትና ትብታብ ይሰራላቸው ማለት ነው። ስለዚህ እነዚህን የጫት ቃሚ የመሳሰለውን ነገር ራቁት። ቤታችሁ ይብቃችሁ። ቤት ውስጥ ቁጭ በሉ፣ እርፍ በሉ። በየመንገዱ አትዙሩ። ጭራሽ ከወንዶች ጋር አወዳይ በለጬ እያሉ ጫት ቤት ቆመው የሚጋፉ ሴቶች ደግሞ አሉ። ጫት ለመግዛት ሐራራ ሰዓት ነው የሚሉት አላህ እንግዲህ፣ የሙስሊም ወንድና ሴቶችን አላህ ሁላችንንም ያስተካክለን። ወንድ ባልሽ ጫት ሚቅሙ ሰዎች ይዞብሽ መጥቶ ነይና ቁጭ በይ ቡና አፊ ቢልሽ እንዳትታዘሹው። ፍጡራንን አላህ በሚታመጽበት ጉዳይ መታዘዝ ክልክል ነው። አንቺን ቁጭበይ ብሎ እግርሽ እየታየ ለዛ ሁሉ ወንድ ቡና አፊ ተብለሽ ያ ሁሉ ወንድ እያየሽ አንቺ ይሄ ለአንቺ አይፈቀድም። አይሸት ረዲየላሁ አንሃ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ማለት ናት፣ የምዕመናን እናት። የነቢይን ሚስት ማንም ሊያገባው አይችልም። አንድ የምዕመናንን እናት ደግሞ ማንም ሊያገባቸው አይችልም። ይህ ሁሉ ከመሆኑ ጋር ለዲን ትምህርት እንኳን ለማስተማር ወንዶችን ከመጋረጃ ጀርባ በስተጀርባ ሆና ነበር የምታስተምረው። ስለዚህ እንዲህ አይነት የዘቀጡ ነገሮችን ራቂያቸው። አጅነቢ ወንዶችን አትጨብጪ። ወንድም ሴትን መጨበጥ ሴትም ወንድን መጨበጥ ተከልክሎባቸዋል። ማን ሲቀር? መህረም መሆኑ የሚችሉ ማለት ነው። ለሴቷ ከለላ መሆኑ የሚችሉ ማለት ነው። ከዚህ ውጭ ለማንም ወንድ እጅሽን አትስደጅ። ሂጃብሽን አስተካኪ። እህቴ ሆይ ዛሬ ሲያስነጥሱት የሚፈታ ሂጃብ አለ። ይሄ ሂጃብ አይደለም፣ እንዳትሳሳች ውጥርጥር ብሎ ሰውነትሽን እያሳየ ከዛ በኋላ ስትንጠራሪ ቁልፉ የሚበተን አባያ ይሄ ሂጃብ አይደለም። ያለህ ባሪያ ሆይ ተጠንቀቂ። ሽቶ ተቀብተሽ አትውጪ። ነቢዩ ሰለ ላሁ ሌ ሰለም ከልክለዋል። ሽቶ ግን እንዲህ የሚነፋው የሚረጨው ብቻ አይደለም። ረሱል ሰለ ላሁ ሌ ሰለም መልሰው ምናሉ በሌላ ሐዲስ ሽታ ያለውን ነገር ተቀብታችሁ አትውጠዋል። ወይንም ሽታ ያለው ነገር ወይም ለሰው የሚሸት ነገር ሰው የሚስብ ነገር ተቀብተሻ አትውጪ። ዲዮድራንትም በይው ሎሽንም በይው ሽታ ኖሮት ሰው የሚጠራ ከሆነ ራቂው። ማን ስለሆነ አዛዡ? እኛ አይደለንም አዛዥ። እኛ በዚህ ዲን ላይ ያለን ድርሻ መታዘዝና የሰማነውን ማስተላለፍ ብቻ ነው፣ የሰማነውን መተግበር ብቻ ነው። አነቢዩ ሰለላሁ ዐለይሂ ወሰለም እኛ ውድ ነብይ ያዙሻል። እሳቸውን ደግሞ ማመጽ ትፈልጊያለሽ ብዬ አልገምትም። እህቴ ሆይ ድምጽሽን አታጩሂ በየቦታው ድምፅሽን ዝቅ አድርጊ። ዛሬ ተለምዶ በየታክሲው በየመንገዱ በየስንት ቦታው ይወራል። ይሄ የሙስሊም ሴት ባሕሪ አይደለም። እህቴ ሆይ አንድ ቀን ከነሌሊቱ የሚያስኬድ መንገድ ያለ መህረም አትሄዳሉ። ይሄም የረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ነው፣ የውዱ ነቢይ። አንድ ቀን ከነሌሊቱ የሚያስኬድ መንገድ ያለ መህረም አትሄዳሉ፣ ያለ አባት፣ ያለ አጎት፣ ያለ ወንድም፣ ያለ ባል፣ ያለ ወንድ ልጅ እንዳትንቀሳቀስ፣ እንዳትሄዳሉ ግልጽ ነው ያለህ ባሪያ። በእርግጠኝነት ነቢዩ ሰለላሁ ዐለይሂ ወሰለምን ማመፅ ትፈልጊያለሽ ብዬ አልገምትም። ካላህ ጋር መጣላት ትፈልጊያለሽ እንዴ? አትፈልጊም። አላህ ከተጣላሽ ነገሮች ሁሉ ይበላሻሉ። አላህ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለምን የተቃወመ ሰው በጠቅላላ ይጣላል። ቀሚስሽን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? አንድ ሴት ቀሚሷን ጎትታ ትሂድ። ጎትታ ትሂድ ማለት ተልቀቀው በደንብ አንድ ክንድ ያህል ነጃሳ ቢነካው አሉ ነጃሳ ቢነካው፣ ያ መሬት ላይ የሚጠረገውን ደረቅ ቦታ ላይ ሲደርስ ጦሃራ ያረገዋል፣ ደረቁ ቦታ እራሱ አሉ። ስለዚህ ከሴቶች የሚጠበቀው ምንድነው? ቀሚሳቸውን መልቀቅ ነው። ብዙ ሴቶች ተመልከቷቸው፣ ከጉልበታቸው አካባቢ ያለውን ቀሚስ በቀኝ እጃቸው ወይ በግራ እጃቸው ከፍ አድርገው ይይዙታል። ምን ነውሳ ሲባሉ አይ ውሃ እንዳይነካው ነው፣ ቆሻሻ እንዳይነካው ነው፣ መሬት እንዳይነካው ነው። አነቢዩ ሰለላሁ ዐለይሂ ወሰለም እህቴ ምን እንደሚሉሽ ስሚ። ይንካው ቆሻሻ፣ ደረቁ ላይ ሲደርስ ይጦሃራል። በቃ ጦሃራ ይሆናል። አንቺ አታስቢ። ዋናው የተከለከልሽው እግርሽን እያሳየች እያሳየሽ ለወንዶች ፈተና መሆን ነው። አንቺ አልጠነቀቅ ብለሽ እግርሽንም ይሁን ሌላ ነገርሽን ለወንዶች አሳይተሻቸው እነሱ ወንጀል ውስጥ ቢወድቁ ፊትና ውስጥ ቢወድቁ ከነሱ ወንጀል ሳይቀነስ ላንቺም ከወንጀሉ ድርሻሽን ታገኛለሽ ማለት ነው ትንሽዬ ዝናብ ጠብ ጠብ ጠብ ጠብ ካለማ ለብዙ ሴቶች ሰበብ ይሆናቸዋል ምን ለማድረግ ከዚህ ከጉልበታቸው በላይ ያለውን ከፍ አድርገው እግራቸውን እያሳዩ ይሄዳሉ እህቴ ሆይ ምን ነካሽ አኢሸት ረዲየላሁ አንሃ ምንድን ነው ያለችው ከቤት ለሃጃ ስንወጣ ነው ያለችው ከላይ እስከታች በጥቁር እንሸፈን ነበር ነው ያለችው ታዲያ አንቺ ተምሳሌት ማን ናት? የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች አይደሉ እንዴ? እግራቸውን ገልጠው የሚሄዱት እነማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም ለወደፊት ማላ የሚመጡ አሁን እማላያቸው ሴቶች ይኖራሉ አሉ። እነማን ናቸው? እነዚህ ሴቶች ማለት የጀነትን ሽታ 500 ዓመት በፊት የምትሸተተውን አያሸቷትም አሉ። እነማን ለብሰው ያለበሱ አሉ። ከላይ ጨርቅ ተጣብቆባቸው ይሆናል። ሰውነታቸውን ግን ያሳያል። ስለዚህ እህቴ ሆይ ተጠንቀቂ፣ ይሄንንም ቀሚስሽን ልቀቂው። አላህ አሳምሮ ነው የፈጠረሽ፣ መስታወቱ እንዳያታልሽ። መስታወት ላይ ብዙ ስታፈጪበት፣ ወይ በጣም ቆንጆ ነሽ ብሎ በራስሽ በጣም እንድትኮፈሽ ያደርግሽ ይሆናል። አትስሚው። አላህ ነው ይሄንንም ውበት የሰጠሽ፣ አንቺ አይደለሽም ራስሽን የሰራሽው። በሁለተኝነት ስታዩ ደግሞ መስታወቱ ላይ

ይቀራዋል እያልሽኮ ነው፣ በተግባር ማለት ነው። በምላስ ባታወጩ ረሱል ሰለላሁ ዐለይሂ ወሰለም እና አላህ የረገሟቸውን ሴቶች ልንገርሽ። አንደኛ ቅንድቧን እምታስቀነድብ ሁለተኛ ቅንድብ እምትቀነድብ ቀንዳቢዋ ማለት ነው። ሁለተኛ አርትፊሻል ጸጉር ዊግን እምትቀጥል ሴትና እምታስቀጥል ሴት፣ ሶስተኛ እምትነቀስ ሴትና እምታስነቀስ ሴት ምን ትፈልግያለሽ እህቴ ሆይ አላህ ሲፈጥርሽ አሳምሮ ፈጥሮሽ ምን አጓደለብሽ ደግሞ ላንቺ ላንቺም ነሲብ ባልሽን ታገኛለሽ አላህ ያዘዘልሽን ታገኛለሽ አብሽሪ ተገላልጠሽ ስለሄድሽ፣ ቅንድብሽን ስለ ነካሽ ልፕስቲክ ቻፕስቲክ ተቀብተሽ ከተማው ላይ ቋቋ በሚል ጫማ ስለሄድሽና ወንድ ስለ ጠራሽ አይደለም ትዳር እምታገኙ የተባረከ አላህን መፍራት የተሞላበት ትዳር ምታገኙ አንቺ ራሱ አላህን ፈሪ ስትሆኝ ነው። አላህ ሁላችንም አላህ ፈሪ ያድርገን። ሲቀጥል ለባልሽ ታዘዢ፣ የመጥፎ ሴቶችን ምክር አትስሚ። አንዳንድ መጥፎ ሴቶች ለባል ፊት አትስጡት ይላሉ። ታዲያ ለማን ልትሰጪ ነው? ለባልሽ ፊት ካልሰጠሽ፣ ባልሽን ካልታዘዝሽ፣ ባልሽን ካላከበርሽ ማንን ልታከብሪ ነው? ምን ይልሻል እነዚህ ጋጠወጥ ሴቶች ለባል ፊት መስጠት እራስሽ ላይ ይወጣል፣ ይልሻል። እንዳትሰሚያቸው። ሷሃባ ሴት ልጇን ስትመክር ምን ትላለች? አዲስ ያገባች ልጇን ልጄ ሆይ ለባልሽ ምድር ሁኝለት፣ እሱ ሰማይ ይሆንልሻል፣ ነው ያለቻት። ከዚህ ሁሉ በላይ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ምክር አንቺንም ወንዶችንም ሊያገራቸው ይገባል። ምን አሉ? ያላህ መልክተኛ መልእክተኛ ሰለላሁ ዐለይሂ ወሰለም ፍጡር ለፍጡር መስገድ ቢበቃለት ኖሮ ሚስት ለባሏ እንድትሰግድ አዛት ነበራሉ። ግልጽ ነው። ባልሽ አንቺ ላይ ብዙ መብቶች አሉት። ታዘዡ፣ ግዴልሽም። ይሄ ውርደት አይደለም። ባልሽ አንቺ ስትሞቺ እየወደደሽ እያደነቀሽ ከሞትሽ የጥሩ ሴትነት ምልክትሽ ነው። ሰው ልታስደስች ትችያለሽ፣ ሌላን ሰው ማለት ነው። ባልሽ ከተከፋብሽ ግን ላንቺ ኪሳራ ነው። ስለዚህ ከማንም በላይ ባልሽን ታዘዡ። ባልሽን አስደስችው እህቴ ሆይ ሲቀጥል ዙረት አታብዢ እህቴ ልምከርሽ፣ ቤትሽን ያዢ። አግብተሽ እኮ ከወጣሽባት ቀን ጀምሮ የእንትና ሚስት እንጂ የምትባይ የእንትና ልጅ አትባዩ። የአብድራሕማን ሚስት ናት፣ የሙሐመድ ሚስት ናት፣ የአሕመድ፣ የጀማል ሚስትናት እንጂ የምትባይ ዙረት ማብዛት በየለቅሶ ቤቱ የድር ጸሐፊ እስኪኮን እስኪመስል ድረስ የጓደኛዬ የህቷ ያክስቷ ምናምን ወልዳለች ብለሽ ቤትሽን ባዶ አድርገሽ አንቺ ዞታ ማቱኝ እዩት ቤትሽን ልጆችሽን ተንከባከቢ ባልሽ ሚያከብርሽ ባልሽ ልጆችሽን ስትይዥ ነው እሱ ውጪ ለቤተሰቦቼ ብሎ ተፋልጦ ይመጣል ሰርቶ ለፍቶ ማለት ነው አንቺ የምትዞሪ ከሆነ ልጆቹን ካላሳደግሽለት ደባልነት ነው እንዴ አንድ ቤት ውስጥ እየኖራችሁ ያላችሁት ምንድነው እየሠራሽ ያለሽው ስለዚህ ዙረት አታብሽ። እህቴ ሆይ፣ ሰበብ አስባብ እየፈለግሽ ከቤት አትውጪ። ቤትሽ ይቻልሽ። መንገድ ለመንገድ መዞሩ ፊትና ነው። ፀሐይ ለፀሐይ ትዞር ያለሽ ታክሲ ስትጋፊ ደክሞሽ ሰውነትሽ አልቦት የመሳሰለው አንዳንዴ ባልሽ ቀድሞሽ ይገባል። ሴትነት የሆነ ነገር ከአንቺ የሚፈልገው አንቺ ደክሞሽ አልበቅ ስትዞሪ ነው አይዋልሽ። ስለዚህ ለባልሽ ውጪ ይሄንን ሁሉ ነገር አይቶ እየመጣ ስንት አሳሳች ነገር አይቶ የመጣ አንቺ ቤት ውስጥ ለምንድን ነው ተዘጋጅተሽ ማጠብቂው? ለባልሽ የማታደርጊው ለሰው አታደርጊ። ይሄ ደግሞ ሌላው ምክር ነው። ምን ሲደረግ እያየን ነው? ዘመድ ሲመጣ ምናምን ለመጋበዝ በጣም ተፍተፍ ሲሉ ይታያሉ ሴቶች ማለት ነው። ለሐውለ ወላ ቁወተ ኢላ ቢላህ። በጣም ይለፋሉ። የሚያሳዝን ነው። ባላቸው ግን እንደዛ አይነት ምግብ ቀርቦለት ያቃሉ ወይ የለም? አብዛኛው ቦታ የለም። ኦቂ እህቴ ሆይ ባልሽ ላንቺ ንጉስሽ ነው። ሁልጊዜ ጊዜ እንግዳሽ ነው። እነዛ ሀምሳ ጊዜ የምትስሚያቸውን ልጆች ሰጪው አላህ ቢሆንም ሰበብ ሆኖ ከዚህ ባልሽ ነው ያገኘሽው። ለባልሽ ጥሩ ሁኚ እስቲ እንዴ። ባልሽ ድግስ ላይ ምናምን የምታቀርቢያቸውን ልዩ እነዛ ጣት የሚያስቆረጥሙ ምግቦች ባልሽ ካልበላቸው መጀመሪያ ለባልሽ ሁሌ ካልቀረቡለት እሱም እንደ እንግዳ ወይ ነው እንግዳ በተጠራ እንዲል አታደርጊው። ለሱ እስቲ አቅርቢው። ስለዚህ ለባልሽ የማታደርጊው ለሰዎች አታደርጊ። ባልሽ ወደ አላህ ዲን ሲቃረብ አበራችው፣ አግዢው። የሰው ልጅ ደጋፊ ይፈልጋል። ከህይወቱ ከግማሽ በላይውን አንቺ ነሽ አብረሹ እየኖርሽ ያለሽው፣ ገመናውን አንሶላ ስር እየተሸፋፈናችሁ ያለሽው ካንቺ ጋር ነው። ስለዚህ በዲኑ አግዢው።

አላሁመ ረሕመተካ አርጁ ፈላተኪልኒ ኢላ ነፍሲ ጠርፈተ አይኒ ወአስሊህ ሊሸእን ኩለህ ላ ኢላሃ ኢላ አንት። አረ ስንት የዚህ ርማአት አለልሽ እህቴ? ወንዶች እኮ ቀን ስንት ቦታ ሲለፉ ይውላሉ፣ የመሳሰለው ሴት እህቶቻችን ከወንድ አኳያ እኮ በጣም ብዙ ትርፍ ሰዓት አላችሁ። እሺ ቤት እንኳን ብቱ ይራሱ ተይ አሁን ዙረት ተይያል ነው አይደለ? እህቴ ቤት እንኳን ብትቀመጭ ለምሳሌ አምስት ልጅ እንኳን ቢኖርሽ ግማሹ ማሹ ነው ትምህርት ቤት ትሸኛለሽ፣ ከዛ ቤት ያሉትን ታጣጥበያለሽ፣ ይተኙልሻል። ሰራተኛ አለ፣ ከዛስ ቤት ይስተካከላል አይደል? ከዛ በኋላ ምድሩ የምትሰሪው ቴሌቪዥን ከማየት ኤፍኤም፣ ብሎ ሙዚቃ ከመስማት እማይረባውን ነገር ከመናገር ቁርአንሽን ገለጥ ታደርጊና አሊፍ ላሚም ذلك الكتاب لا ريب فيه هدى للمتقين እያልሽ ያለህን በእያንዳንዷ ፊደል ስንት ታገኛለሽ? ባላህ ሕዝነት አስር ታገኛለሽ። ተቋዋሽ ኢማንሽ በጨመረ ቁጥር እጅሽን እያነሳሽ አላህ ሆይ ባሌን ሐላል ከስብ አስከስበው ልጆቼን ጠብቅልኝ አገር አማን አድርግ። አረ ስንት የሚባል አለ፣ መጨረሻዬን አሳምረው። እህቴ ሆይ እነዚህን ምክሮች መፈጸም ከቻልሽ ባላህ ሕዝነት ፊዱንያ ባባትሽ ተወደሽ፣ በወንድምሽ ተከብረሽ በልጅሽ እንደ ጥላ እንደ መከታ ታይተሽ እናቴ እኮ አላህን ታወሳለች ተብለሽ በባልሽ በፍቅር አይን በእዝነት አይን ታይተሽ የሚቀጥለው ዓለም ላይ ደግሞ በአላህ እዝነት ጀነት ትገቢያለሽ። አረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ይሄ ላገቡ ሴቶች ነው። ያላገቡትንም ሴቶች አላህ ጥሩ ጥሩ ያድርጋቸው። እነሱን አላህ ደግሞ ለማን ለእነሱም ጥሩውም ባል ይምረጥላቸው። ሁሉ ያላገቡ ወጣት ወንድና ሴቶችን አላህ ትዳር ይስጣቸው። አላህ ደጋግ ልጆች ለነሱ ለኛም፣ ለሁላችን ላገባ ነው ይስጠን። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ መሰለሽ እህቴ? በዚህ ትምህርቱን አቆማለሁ። ምን አሉ? አንድ ሴት ሰላቷን ከሰገደች የባሏን ሐቅ ከሞላች በጀነት በፈለገችው ከጀነት ክፍል በሮች ውስጥ በፈለግሽው ግቢ ትባላለች። አሉ። ይሄ ምክር ለውድ እህቶቼ ነው፣ ባላህ ሕዝነት። ልክ እንደዚሁ ደግሞ ለወንዶች ሌላ ምክር ይኖራል። ሴቶች እንዳልኳችሁ የእናንተ መስተካከል የኡማው የቤት መስተካከል ስለሆነ ለዛ ነው ከእናንተ ትምህርቱን የጀመርኩት፣ ባላህ ሕዝነት። ስለዚህ አላህ ባሪያዎች ወይም አላህ የእክላስ ባለቤት ያደርገን። በተውሂድ ላይ ኖረው በተውሂድ ላይ ከሚሞቱት ሰዎች አላህ ያደርገን። አላህ በወንድና በሴት በባልና ሚስቶች መሃል መስማማት ያደርግ ሴቶቹንም የተቀኑ ወንዶቹንም የተቀኑ ሱናን ወዳጅ ቢድዓን ጠይ ተውሂድን ወዳጅ ሽርክን ከነ ባለቤቶቹ ጠይ ትውልድ አላህ ያድርገን። ወሰለ ላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሶህቢሂ ወሰለም።